የታገተችም የመሰላቸው አሉ። እንደገና ደግሞ ብቻ የጠፋች መስሏቸው የምር በጣም ተደረጋግጠው ነበረ ማለት ነው። ይህ ቪዲዮ ደግሞ የተሰራው በብሩኬም በሃይሚን ቻናል ሳይሆን ሌላ ብሩኬም ፕራንክ ማድረግ የፈለገ ሌላ አንድ ልጅ ነበረ ቪዲዮን የለቀቀው። ለዛም ብዙ ሰው ተደነጋግጠ ነበረ። እንግዲህ ሀይሚ ዛሬ እንዳስረዳችሁ ከሆነ እሷም ይሄን ነገር እንደማታውቀውና ቪዲዮ ከተለቀቀ በኋላ ደውሎ ይቅርታ ይሄን ያደረግኩት ብሩኬን ፕራንክ ለማድረግ ነው። በዚህ አጋጣሚ ግን ለካ ብዙ ሰው ይወዱሻል፣ ብዙ ኦዲየንሶች ኮሜንት ላይ በጣም ተናግረውኛል እና ይህን ያክል ሰው እንዳለሽ አላውቅም ነበር ብሎ እንደተገረመውላ ነግሮኛል ነው ያለችው። እና እውነት ነው አብሮ እንትና አይሚና ብሩኬ በጣም ብዙ ኦዲየንሶች አሏቸው በጣም ፍቅር ፍቅር የሆኑ ተመልካቾች አሏቸው ማለት ነው። ልጆቹም ፍቅር ናቸው። ስለዚህ እና በዚህ አጋጣሚ ብዙ ሰው አለሽ ምናምን ነገር እንዳላት ተናግራለች። ሌላው ደግሞ ደውሎ በቃ ይቅርታ አድርጊልኝ፣ እኔ እዚህን ያክል አስደነግጣችኋል መሰለኝም ስላለኝ እኔ ይቅርታ አድርጌለታለሁ። በሰዓቱ ተናድጄበታለሁ፣ ነገር ግን ያ ብሮኬን ፕራንክ ላደርገው ነው አስቤ ነው እንጂ ለሌላ ነገር አይደለም ስላለኝ ይቅርታውን ተቀብያለሁ ብላለች። ብሩኬ ግን በጣም ደንግጦ እንደነበረ በዝናቡላ ወጥቶ ሲፈልጋት እንደነበረ እና ልጁን በጣም እንደተናደደበት ተናግረን ማለት ነው። እና ምንላት ፈልጌ ነው ዛሬ ሀይሚ ብሩኬን አግኝታው ነበረ። እና ደግሞ ዱባይ መሄድ እፈልጋለሁ ብላ በጣም ስታስጨንቀው ነበረ ማለት ነው ተወደኛለች ከወደድከኝ እኔ የምልህን አድርግ ዱባይን እንዳየኋት በጣም ተመችታኛለች እና ዱባይን ገና ሳልሄድ ልጅ እያለሁላ ዱባይ የምትባል ከተማ እስላት ነበረ እና ጥሩ እንደሆነች እና እንደመወዳት አቅ ነበር ሂጄ ካየኋት በኋላም ደግሞ የበለጠ ወድጃታለሁ ስለዚህ ዱባይን ባየሁበት አይኔ እዚህ ሀገር አልቀመጥም ይህ ሀገር አስጠልቶኛል ዱባይ መኖር ፈልጋለሁ፣ ተመልሰን እንሄድ ብላ በጣም ስትፈታተነው ነበር ማለት ነው። እና መጨረሻ ላይ አይቻልም፣ አይቻልም ሜዳ ትችም ሲላት በቃ አንድ ካሌድ ከኛ ሄዳለሁ እዛ እንገናኝ ምናም ብለው በጣም አስቸግረው ነበረ። በነገራችን ላይ ይህን ቪዲዮ ከመስራቷ በፊት ማለት እሱ ጋር ከመሄዷ በፊት ምንድን ነው ለኦዲየንሷ ተናግረ ነበረ መቼም ቢሆን ምንም ቢሆን ከብሮኬ ፍቃድ ውጪ ምንም ነገር እንደማታደርግ ቃል ገብታለች። ምክንያቱም ብቻ ግን ያው ምን ይላል በዚህ ሀሳብ ላይ ይሄን እንደዚህ ብለው ምን ሊል ይችላል የሚለውን ነገር ለመረጋገጥ ነው እንጂ በግድ በቃ እዚህ ቦታ ካልወሰድከኝ ወይንም እዚህ ካልኖርኩም እሪ ብላ ሞቼ እገኛለሁ እምትለኝ ልጅ አይደለችም። እሷም የተናገረችው ይሄን ነው ማለት ነው። እንደዚህም ብዬሽ ላስለፈፈው እንጂ ከብሮኬ ፍቃድ ውጭ ፍላጎት ውጭ የትም የጄ አልኖርም ብላለች። እና እንደዚ አይነት ሰው ደግሞ በጣም ደስ ይላል። እውነት ብዙ ጊዜ አሁን ትዳር እየፈረሰ ያለው እኔ ያልኩት ይሁን ነው ገብታቸው ያለ አደለ? ሴቷ ትነሳና እኔ እዚህ ነው የምፈልገው፣ እዚህ መኖር አለብን። ወንዱ ደግሞ ይነሳና እኔ ያልኩሽ ነው መስማት ያለብሽ፣ እዚሁ ምናምን ሲባል ያስጠላል። ግን እንደዚህ ስትግባቡ በጣም ደስ የሚለው ማለት ነው። ከእሱ ቃል አለ በጣም እሱ ባለኝ ይመራሉ ማለት ማለት ቀላል አይደለም ማለት ነው። ሀይሚዬ የእኛ ልዕልት የልጅ አስተዋይ ከሰዎች ሁሉ ለየት የሚያደርግሽ ይሄ አስተሳሰብሽ ነው ማለት ነው። እና ብሩኬ በፍጹም እግርሽን አታነሽን ብለታል። የትም ሄዳ ትችም ያላት ማለት ነው። እና አንተ ካልሄድክ እንሄዳለሁ፣ በቃ የራስ ጉዳይ ቻው፣ ምናምን ራሱ ስትለው ጭራሽ ይዞ እየገረፋት ላ ነበር ማለት ነው። ሁለተኛ እንድች አይነት ነገር እንዳታነሽ በፍጹም እዛ ልትኖር እንደማትችል እና ይሄ ቅብጠት እንደሆነ እንደውም ይዞ ሲያስለፈልፋት ነበረ። በጣም ትን ሲላት ነበረ። ማለት መቀጣት አለብሽ እያለው ብላ ሲቀጣት ነበር። አይታችሁ ከሆነ እንደገና ደግሞ ዘፈንም ካልዘፈንሽ እያላት ነበር ማለት ነው። ይሄ ማለት መቀጮ ነው። በጣም ስላስቸገረች ና፣ ስላናደደችው እሷን የሚቀጣበት መንገድ ቢያጣ ዘፈን ካልዘፈንሽ ብሎ ሲያስቸግራት ነበር ማለት ነው። ለማንኛውም እውነቱን ነው ያለው ማለት ነው። መከልከሉ ያለ ነው። እሷ ግን በጣም በቃ እኔ እንድሞት ነው የምትፈልገው አንተ። የትም ቦታ አኖርሻለሁ የተፈለግሽ ቦታ ነው ማኖርሽ ብለኛ። ስለዚህ የፈለግኩት ደግሞ ዱባይ ነው፣ ዱባይ ነው እናንተ መኖር ያለብን ምናም ያለች በጣም ስታስቸግረው ነበር። እሱ ደግሞ እንደዚ ያላልኩሽም መረጃ አምጪ እንደዚህ ብዬን ያውርች አላውቅም እንደዛ ነቀል አልገባልሽ ምናምን ብሎ ሲላት ነበር ማለት ነው። እና ግን ያው ቪዲዮ ያለቀው ውሸቷ እንደሆነ ፕራንክ ታደርገው ወይም ደግሞ የእሱ የሚለውን ነገር ለመስማት ብቻ እንደሆነ ሳትነግረው ነው ቪዲዮ ያለቀው። ለማንኛውም ምልላችሁ ፈልጌ ነው ዱባይ መሄድ እፈልጋለሁ ብላ በጣም ስታስቸግር ነበረ ማለት ነው። ይህን አይነታችሁ ደግሞ ለምንድነው ዱባይ መኖር የምትፈልግ የሆነ ምናምን ነገር እንዳትሏት። ይሄ እሷም ይሄ ነገር ሳይገባ ትቀርሰው አይደለም ማለት የዱባይ ኑሮ እና የኢትዮጵያ ኑሮ አንድ እንዳልሆነ በደንብ ትረዳለች። እሷም ደግሞ ያው ብሩኬ ምን ይላል የሚለውን ከሱ መልስ ለመስማት ነው እንጂ የምር እዛ መኖር ሪዝን ያክል እዛ መኖር ፈልጋ አይደለም ማለት ነው። ለማንኛውም ትናንትና ሀይሚ ጠፍታለች ብላችሁ ስትጨነቁ የነበራችሁ ስታስቡ የነበራችሁ ልጆች ውሸት እንደሆነና ያ ቪዲዮ የተሰራው ያለነሱ ፍቃድ እንደሆነና ያው ብሩኬን ፕራንክ ለማድረግ ብቻ ታስቦ እንደሆነ ሁለቱም ተናግረዋል ማለት ነው። ስለዚህ አልጠፋችም፣ የትም ደግሞ ሄዳ ልጠፋ አትችልም። ነገር በነገራችን ላይ ያው መደንገጣችሁም ያለ ነው። ምክንያቱም አሁን ላይ በየቦታው ሰዎች ይታገታሉ ይሰወራሉ ምናምንም ነገር እና ከዚህ ከዚህ አንጻር ሰው ጠፋ ሲባል ቀልድ ነው ብሎ ለማመን ራሱ እንቸገራለን። ምክንያቱም ጭንቅላታችን ቶሎ ብሎ ክፉ ክፉ ነገር ነው የሚያስበው እና የእናንተን መደንገጥ፣ ያንን ነገር ስለሚያውቅ ያንን ነገር ከምንሰማው ከምናየው አንጻር ስለሆነ መደንገጣችሁ የሚጠበቅ ነገር ነው። ነገር ግን እንደዚ አይነት ቪዲዮ ባይሰራ እኔ ደስ ነው የሚለኝ። ምክንያቱም እሺ እነዚህ እርስ በርሳቸው ይተዋወቃሉ ግን አስባችሁታል ቤተሰብ ጋር ሲደርስ እዚህ ጋር ለፕራንክ ነው ተብሎ የሚሰራ ቪዲዮ ቤተሰብ ደግሞ ጠፋች የሚባለውን ነገር ቢሰማ ምን ሊሰማ በአንድ ደቂቃ ውስጥ ነገሮች ሁሉ ሊቀያየሩ ይችላሉና እንደዚህ አይነት የሚያስደነግጥ ነገር ባይሰራ አሪፍ ነው ያለ ቤተሰብ እውቁና ማለት አሁን ቤተሰቦቻቸው አውቀው ቢሆኑ ምናምን ነገር ኦኬ ያውቃሉ ግን ድንገት ጠፋች እንደዚህ እንደዚህ ሆነች ሲባል ቤተሰብ በጣም ነው የሚደነግጠው እናት አባት ማለት ነውና። ይሄ ነገር ትንሽ ለቤተሰብም ታሳቢ ቢደረግ አሪፍ ነው ብዬ ነው የማስበው፣ ማለት ነው አስባጭቷል። ልጃቸው ዱባይ ነበረች፣ ከዛ ወደ ገና ወደ አገሯ አልገባችም፣ ከዛ ሳባ ላይ ታገተች ሲባል ወይንም ተሰወረች፣ ጠፋች ሲባል ምን ሊሰማቸው እንደሚችል ማለት ነው። ስለዚህ ብሩኬን ከሆነ ፕራንክ ለማድረግ የታሰበው ሀይሚን እኮ መውራት ቀላል ነው፣ ገብቷቸዋል። ከሀይሚ ጋር ተድባብሎ ብሩኬን ፕራንክ ላረገው ስለሚፈልግ ዝም በይ ምናምን ምሎ ማሳመን ይችላል። እሷ ደግሞ ቤተሰቦቿ እንኳን ደንግጠው ቢደውሉ እውነታውን ትናገራለች። ግን እሷም ሳታውቅ እሱም ሳያውቅ እንደዚህ ትንሽ ይከብዳል ማለት ነው። ለማንኛውም ብችት ይበላችሁ።